በክልሉ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገው የሰላም ስምምነት ለክልሉ ህዝብ ሰላም ታላቅ እፎይታን የሚሰጥ በመሆኑ ከሌሎች ኃይሎች ጋር ለመወያየት መንግስት ዝግጅ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። የአማራን ህዝብ ችግሮች በውይይት ለመፍታት ወስነናል ያሉት ደግሞ የአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ ናቸው። ስምምነቱ ተፈጻሚ እንዲሆን የክልሉ መንግስት ለተለያዩ አካላት ጥሪ አቅርበዋል። ተጨማሪውን ከአደራው ምንየለት እንከታተል። በአማራ ክልል ባለፉት ሁለት ዓመታት በላይ የተካሄደው ጦርነት በክልሉ ሁለንተናዊ እንቅስቃሴ ላይ አሉታዊ ተጽዕኖ እያስከተለ ነው። ይህንን ችግር ለመፍታት የክልሉ መንግስት የተለያዩ አማራጮችን ሲወስድ ቆይቶ በአፍሪካ ህብረትና በኢጋዳ ሸማጋይነት በክልሉ መንግስትና በአማራ ፋኑ ህዝባዊ ድርጅት አፋሃድ መካከል የሰላም ስምምነት ተደርጓል። ይህ ስምምነት ለበርካታ ጊዜያት ውይይቶች ተደርገውበት የመጣ በመሆኑ ለክልሉ ህዝብ ሰላም ፋና ወጊ ነው ሲሉ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናግረዋል። ለረጅም ጊዜያት ድርድር እና ውይይት ሲደረግበት የነበረው እና ዛሬ የተቋጨው ጉዳይ ወደ ግጭት ከመግባታችን በፊት መካሄድ የነበረበት፣ ነገር ግን ሁለተኛው ትክክለኛ ጊዜ ደግሞ ዛሬ መሆኑንም እንገነዘባለን። ሁለቱ ተፋላሚ ወገኖችም ሆኑ በዚህ ውስጥ የሚኖረው ህዝባችን በብዙ ጉዳት ያስከትል ካልሆነ በስተቀር ማንም ከግጭት አያተርፍም። ነገር ግን ዛሬ እንዳደረግነው በሰላም ሁላችንም እናተርፋለን። ለህዝባችን ትልቅ እፎይታ የሚሰጥ በደረስነው ስምምነት መሰረት ስምምነታችን ገቢራይ ለማድረግ ከፍተኛ የሆነ ቁርጠኝነትን ይጠይቀናል። ይህንኑ በጽናት ለማድረግ እንደ መንግስት ጥረት እናደርጋለን። የአማራ ክልልን ህዝብ ጥያቄ ለመፍታት ወደ ጫካ ብንገባም፣ ጦርነቱ በክልሉ ህዝብ ላይ የከፋ ጫና በመፍጠሩ ልዩነታችንን በውይይት ለመፍታት መርጠናል ያሉት ደግሞ የአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ ናቸው። ተወካዩ ሌሎች ተፈላሚ ኃይሎችም ወደ ስምምነት እንዲመጡ ጥሪ አቅርበዋል። ወደ ጫካ የወሰዱን የተለያዩ የህዝብ ጥያቄዎችን ይዘን ነው። እነዚያ የህዝብ ጥያቄዎች በሂደት አሁን የሚመለሱ በአጭር ጊዜ በመካከለኛ ጊዜ እና በረጅም ጊዜ የሚመለሱ ብለን በሶስት ከፍለን ተወያይተን ተስማምተናል ማለት ነው። ውጊያው ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም። በሁለተኛ መንገድ ለኢትዮጵያ ህዝብም ለአፍሪካ ህዝብም አጠቃላይ ለዓለምም በንግግር ነገሮችን ለመፍታት ችግሮችን ለመፍታት አስተማሪ ሆኖ መገኘት ብልጠት፣ የፖለቲካ ዊዝደም እንጂ ሽንፈት እንዳልሆነ በውይይታችን አይተናል። ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄም እንዳልሆነና በዚያ መንገድም የህዝብ ጥያቄ መመለስ እንደማይችል ተረድተው በሌላ መንገድ ያሉ በተለያዩ የኢትዮጵያ አካባቢ ያሉ ትጥቅ አንስተው የሚንቀሳቀሱ ወገኖች ወደ ውይይት መጥተው በጠረጴዛ ዙሪያ ችግሮቻቸውን ተነጋግረው እንዲፈቱ ጥሪ፣ የክልሉ መንግስት ዋነኛ ትኩረት የህዝቡን ሰላም ማረጋገጥ በመሆኑ ማንኛውም ልዩነት አለኝ የሚል አካል ወደ ውይይት ቢመጣ በራችን ክፍት ነው ያሉት ርእሰ መስተዳድር አረጋ ከበደ ይህ የሰላም ስምምነት ተግባራዊ እንዲሆን ለተለያዩ አካላት ጥሪ አቅርበዋል። ችግሮችን በጠመንጃ አፈሙዝ መፍታት አለብን ብለው ወደዚህ ድርድር ላልመጡ፣ ወደዚህ ውይይት ላልመጡ ወንድመቶቻችን ትክክለኛው አማራጭ እና ለክልላችንና ለሀገራችን የሚበጀው ምርጫ ይሄ መሆኑን በመገንዘብ አሁንም ማናቸው ነው ጥያቄ ያለን የሚሉ አካላት በድርድርና በውይይት ለመፍታት መንግስት ቁርጠኛ በመሆኑ አሁንም በድጋሚ ጥሪ ማስተላለፍ እፈልጋለሁ። በሁለተኛ ደረጃ ለሰላም ወዳዱ ህዝባችን ባንድ በአንድ በኩል በተደጋጋሚ ባካሄድ ናቸው መድረኮች ህዝባችን የመከረን ችግሩን በሰላማዊ መንገድ መንግስት ወደ ሰፊ ሆኖ ይፍታ ይጋብዝ ጥሪ ያድርግ በሚል በተደጋጋሚ በየመድረኮቻችን ህዝባችን ነግሮናል መክሮናል። እኛም ይህንኑ ምክር ተቀብለን የመጀመሪያውን እርምጃ ወስደናል። ይህንኑ መሰረት በማድረግ በሌሎችም አካላት ላይ ይህንኑ ሀሳብ፣ ይህንኑ አካሄድ እንዲመርጡ ህዝባችን የራሱ የማይተካ ሚና ነው እንዲያበረክት። በሶስተኛ ደረጃ የመንግስት መዋቅራችን ከዚህ በፊት ሰላምን ቅድሚያ ሰጥተን እንደሰራ እንገነዘባለን። ሆኖም ግን በየትኛውም አካባቢ የመጀመሪያ የመንግስት አቋም ችግሮችን በሰላማዊ መንገድና ህጋዊ መንገድ ለመፍታት ፍላጎት ያለው መሆኑን በመገንዘብ ሌት ተቀን ለዚሁ አቅጣጫ እንዲተጉ በዚሁ አጋጣሚ ጥሪ ለማስተላለፍ እፈልጋለሁ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገው የሰላም ስምምነት ለህዝቦች ሰላምና ጦርነትን በውይይት የመፍታት ልምድ የሚያጠናክር ነው ያሉት የስምምነቱ አደራዳሪዎች የአፍሪካ ህብረትና የኢጋድ ኃላፊዎች ለስምምነቱ ተግባራዊነት ሁለቱም ወገኖች ኃላፊነታቸውን እንዲወጡ አሳስቧል።